ክብር በከንፈር ይባላል እና አማራ ስተሬት ነው። እንደዚህ ያለ እኔ ዛሬ የመጣሁት ሙሽዬ ማለች የሄሜ እናት አለች ብሮክ ማለ ጋሼ ማለ። ግን እኔ አብዛኛ ለማውራት የመጣሁት ለሄምዬ ነው፣ ሚክሉ መክደሽ ብዬ ነው። ቆንጆ ግን አንዳንድ ሰዎች እዚህ ኮሜንት ላይ ኮሜንት ሲደገፍታቸው የምትሽለጥ ለጦስ ሰዎች ማለት ነው። በአናታቸው ተተከሉ። የሚሰማችሁን ሰው ፈልጉ። እዚህ ይሄዳል። የሚሰማ ሰው አይደለሁም። ምን ገባቸው አይደል? እኔ የሚሰማ ሰው አይደለሁም። እየተሰማኝ ነው መናገር ያለብኝ ነገር አውራለ። አታውሩ የምትዩ ከሆነ እኔ የሚሰማ ሰው አይደለሁም። እየሰማችኝ ነው አትሰሙኝም አልልም።

ነገር ግን አንቺ የሆነ ኦዲየንስ ይናገር፣ ኦዲየንሶችን ምን እንጃ። ብዙ በቃ አላቅም፣ ብዙ እራሱ ማየት አትፈልግም ምናምን ነገር ግን እኔ ግን እንዴት እንደሆነ ነው አላውቅም። ብቻ እንዴት እንደሚደረግ እንዴት እንደሚታይ አላውቅም። ብዙ ልጆች ቦታ ጀራ ከመጣሽ ከእናትሽ ጋር ከጋሼ ጋና እናትሽ ጋር መፍታለሽ። በቃ የኔ ታውቂያለሽ። አሁን አንቺ ከሙሽዬ ጋር ቪዲዮ ብዙ ጊዜ ትሰሪያለች። ብዙ ጊዜ ነው ሙሽዬ ጋር ቪዲዮ የምትሰሪው። ግን ከእናትሽ ጋር ቪዲዮ ስሪ ስንል ለምንድነው? ያላያቅም። ምክንያት ይኖር ይሻል። አንድ ሰው ያለ ምክንያት አይደለም የሚሆነ እንደዚህ የሚሆነው ምክንያት ይኖር ይሻል። ነገር ግን ትላንት ወዲህ እየተሰራ ቪዲዮ ላይ ትንንሽ ደብሮኛል። እኔ ምክንያቱም የቡሮ ጊዜ እንትን ምንድን ነው ባለው ልደት ላይ አላወራም። ልደቱ ይለፍ ብዬ ነው ዝም ያልኩት። ማውራትም አቅቶኛ አይደለም እሱ። ዝም ማለት ዝምታ ወርቅ ነው ምባል አበበላለ ገባሹ። ልደቱ ካለፈ አላወራለሁ ብዬ ዝም ያልኩት እኛ ቤት አትምጭ ያለው እሱም ተጨምሮ ማውራው ነገርም አለ ስለ ሄምዬ ምናምን። ሄምዬ ምክር ነው የሚመክርሽ። አንዳንድ ሰዎች እኮ ብዙ ነገር ለማውራት ፕራንክን ምክንያት ያደርገዋል። ገባችሁ አይደል? ፕራንክ ምክንያት ያረጋል። ከዛ በኋላ በቃ የፈለገውን እና የውስጡ ውስጡ ላይ ያለው ነገር ይናገራል። ፕራንክ ነው ይላል በኋላ ማለት ነው። በጣም ነው የሚገርመኝ ላ ይህም ዬ ለአንቺ ግን ብዙ ነገር እየገባሽ አይደለም። ወደን ሶስት ማክሬሽን ማሰምም ጥሩና መልካም ማንንደን ግን ታገለሽ ለአንቺ የሚጠቅመው ነገር ማለት ነው እና ለምን እንደዚህ እንደምትሆኚ ነው ግራ የምገባኝ። እና ነገ ታገቢያለሽ፣ ትወልጅ ያለሽ፣ ትኖር ያለሽ። ማንን እንደሚታገቢ የምናውቀው ጉዳይ አይደለም። እኛ አንቺ እና እግዚአብሔር ነው የምታውቁት። ገባሽ? ብሮኪን የሚሆን ማንኛውም እሱ አይመለከተኝም እና እና እና እና ብሮክ ቤትም መሄድ ብዙ ጊዜ መሄድ ምናምን እንጃ ታቂያለሽ። በቃ እንደዚህ መሆን የለብሽም ገባሽ አንቺ ሩቅ ላይ ሩቅ ሆነሽ ራስሽን ስታስከብሪ ነገ አገብተሽ ራሱ ሰው ያከብርሻል ገባሽ ነገ አገብተሽ ልጅ ብትወልጂ ራሱ ክብር ይኖርሻል ለአንቺ ግን ዛሬ ሳታገቢም በፊት እነሱ ጋር ተግባብተሽ ያለውን ነገር ሁሉም ነገር ማንነትሽን አሳውቂ ነገ ግን ትላንትና የምናቃት የሚነች እንጂ እንደዚህ ነው እንጂ የሚልሽ ለአንቺ ምንም አይልሽም ገባሽ አይደል ስለዚህ አንቺ ዛሬ ሳታገቢ በፊት እና እራስሽን አስከብሪ፣ ቤተሰቦችሽን አስከብሪ፣ እናት አባትሽን አስከብሪ። ከእናትሽ እና ከአባትሽ ምርቃት ውሰጂ። አዲስ አበባ ላይ ያለሽ ጊዜ የፈለግሽው ነገር የፈለግሽው ጊዜዎች ከሱ ጋር

ቡታ ጀራ ከመጣሽ እንጃ የኔ ለእናትሽ ከእናትሽ ጋር ተቀራርበሽ ስታሳልፊ በጣም ደስ ይላል ብዬ አስባለሁ እና የሙሽዬ ጋር ማታሳልፊ ያልኩሽ አይደለም፣ ሙሽዬ ጋር መቲጂ ያልኩሽ አይደለም። ነገር ግን አንቺ ዛሬ ሲያከብሩሽ ነገም ትከበሪያለሽ። ዛሬ ክብር፣ ነገም ብዙ ሰው ያከብርሻል ነው ስለዚህ ክብር የለውን ራስሽን አስከብሪ ገባሽ ቤተሰቦች አስከብሪ አባትሽን እናትሽን አስከብሪ ሰው እንዲያከብርሽ ሆ እናት አን ጀመር የሚታቀ ልጅ ነሽ እና ታቂያለሽ ሁሉም ነገር እኮ ዛሬ መጀመሪያ ሁሉም ነገር ከማስተካከል ጥሩ ነው ነገ አይደለም ነገ ማለት አይደለም ትናንት ቡሮ እኛ ቤት አትምጪ ምናምን ስልሽ በጣም ምን ያለቀሽው? ምን እንደሚያስለቅስሽ ነው። ስለዚህ ምንም የሚያስለቅስ ነገር የለም። ጥፋት ካለለሽ ደግሞ ምንም አያስለቅስሽም። እንደምን ያስለቅስሽ አለ? አንቺ ምንም እኮ እንደ አትጂ ማለት በቃ በቃ አልፈልግም ካለ ጥፋት ከሌለሽ አንቺ እራስሽን አሳምን ዝም ማለት እንጂ ማለቀስ ምናምን ምን አመጣ ማለቀስ አልገባኝ። ምን ቤተ ያለሽ አይደል እንደላንቺ እና ምንም የሚያስለቅስ ነገር የለም። የሚየ የምር እኮ ነው። ዛሬ ቤተሰቦችሽን ስታከብሪ፣ እራስሽን ስታከብሪ ስታከብሪ፣ እሱ አሁን ምንድነው ያለው፣ ነገ ብናገባም ብንወልድም ክብር ሚባል ነገር አለ። ይህ ሀቅ ነው፣ ሲጀመር ሀቅ ነው፣ እውነት ነው። በቃ አንዳንድ ሰዎች በፕራንክ ምክንያት የሚናገሩ ነገሮች እውነት ነው፣ ሲጀመር ፕራንክን ማሽካም ወይ ምክንያት ያደረጋል እንጂ የምንም ፕራንክ አይደለም። ገባሽ? እና ራስሽን አስከብሪ። ነገ አገብተሽ ሰው እንዲያከብርሽ፣ ነገ ወልደሽ ሰው እንዲያከብርሽ፣ በቃ ነገ ክብር ይኖርሻል። ስለዚህ ራስሽን አስከብር የኔ ቆንጆ። እና ለሁሉም ነገር ጊዜ አለው፣ ለሁሉም ነገር ኦሌ ዛሬ፣ ኦሌ ዛሬ፣ በቃ ጥሩ ነገር እራስሽን ስታስከብሪ ነገ ሰው እያከብርሻል። ገባሽ? ማንም ነገ የሚታገቢ ባልህ ራሱ እያከብርሻል። ስለዚህ ክብር በቃ አስከብሪ እራስሽን፣ ቤተሰቦችሽን አስከብሪ። ከእናትሽ ከአባትሽ ምርቃት ውሰጂ፣ እንዲመረቁ ስትሆኝ እንጂ ስትጀምሪ የተመረቅሽ ሴት ነሽ። ገባሽ? የበለጠ እንዲመረቅ የበለጠ ትልቅ ቦታ ለመድረስ የበለጠ እናት እና አባትሽን በቃ ለማስደሰት ሞክር እና ሁሌም ሙሽየ ጋር ነው ያለው። እኔ ከእናትሽ ጋር እንደን ቀን አይችሽ አላቅም ማየት አልፈልግም። ማለት ነገር ማለት እና ማድረግ ብርቱ ሴት ሆኜ እንዳይከፋሽ፣ የሆነ ነገር ሁሉም ነገር ቆም ብልሽ አስቤ ለም ከማድረገሽ በፊት አታለቅሽ። የሆነ ፕራንክ ስትደረግ እንዳይ እንዳይከፋሽ ገባሽ? አንቺ ጠንካራ ሴት እኮነሽ አይደል? የዛሬ አማት እንደዚህ ከአማታቶች በፊት አንቺ እኮ በጣም ጠንካራ ሴት ነበርሽ፣ ግን አሁን ላይ እንደ በፊት አይደለሽም። የሆነን እንጃ በአንድ የከፋሻል፣ በፕራንክ ምክንያት ታለቅሻለሽ። ምንድን ነው እንደዚህ የሚያደረግሻል? ገባኝ ምን ለምን

ሌላ ነገር እያወሩ አይደለም። አንዳንድ ኦዴንሶችም ደግሞ ኦዴንሶች ላይም እንዲ ቅሬታ የሆኑ አንዳንድ ቅሬታዎች እየተፈጠረ ነው። ለምንድ አላቅም ብቻ ኦዴንሶች ምክር የሚመክሩት ነገር አንዳንድ ሰዎች ምን ይመክር ይሻል፣ አንዳንዶች ግን ኪፉ ማለ መልካሚ ማለ። ስለዚህ የኦዴንሶች ነገር የአንዳንዶች ሲም ብያስባሉ እና እና ኦዴንሶች እና ደግሞ ትናንትና ይህኔ ነገር እየተፈጠረ ጊዜ እንትነ ማነች እና በረከት እንትን ጊዜ ብሮክም ደሞ ወተ ተናግራል። እስከ ማቼ ከማቼ ጀምሮ ነው አንተ ኦዲንስ ማለኝ፣ ለቅሶ ወጥቷል፣ እክሌ ሞቷል፣ እግዚአብሔር ያጸናሽ ብለ መናገር ጀመርከው። ከማቼ ነው እንዴ? እኮ አትናገርም ነበር፣ ግን ያን ደሞ በረከቱን ብቻ ነው ያልከው። ምክንያቱም በውስጥ ማወራት ትችል ነበር፣ ግን ቢዶለ ነው ተናገርከው። መፍቲክ ነው እሱ ግን ስንት ሰዎች ነው አባት የሞተው? ቢሬ አባት ሞቷል ማለት ቢሬ አባት አይደለም እናት ሞታለች። ይቅር በለኝ እናት ነው ይሄት ይሄት። ጌታ ሆይ ድረስልኝ። ይህ ትንሽ ምንድን ባህል አቅም ግን ኢትዮጵያ ሄዳ ነው የተመለሰችው። ሀዘን ላይ ነበራች እሷ ግን ፎሎ መልስላታል። ሲጀመር እኔ ፎሎ ይመለስ ከቆን ደራሰው እያየው ነበር ጋስቴ ላይ ነበራች ያን ጊዜ ብዙ ነገር ይታወቃል። ግን እና ለምን እንደሆነ ባላውቅም እሷ ብቻ እንዴት ልትናገር ቻለች? ለምን ኦዲንሶች ሁለት ቦታ እንዲሆን አታደርግ? አንቴም እና የሄሚም የብሩኪም ኦዲንስ ትላንትና አይታችሁታል። የሄሚ ነው የብሩክ የብሩኪ ነው ላለም ሁሉም ሰው ነው ብሩኪን መልካም ምኞቱን የገለጸላት ገባችሁ? ግን እነኚ የብሩክ ደጋፊዎች ትላንትና ሄሚ የልደቷ ጊዜ ልደት ቀን እኮ ነው የጸገዘጓት የነበረው እየሰደቧት የነበረው ትናንትና፣ ግን ያው ታርቋል። ሄሚ የወደደችው ነገር እኛም እንወዳለን ብለን ብዙ ነገር ዝም ብለን መልካም ምኞታችን እንገልጽናል። እና ይሄ ነገር ማውራት ፈልጌ አይደለም። ገባ ኦዲንሶች ሁለት ቦታ እንዲሆነ አታደርግ የሄሚ ኦዲንስ ለሚሆነ ነገር ከተፈጠረ እግዚአብሔር ያጽናሽ ብለ ማናገር ካልቀረ ተናገር። ግን ብቻ የአንተ ኦዲንስ ላይ የተፈጠረ ቁጥር ብቻ አይደለም የምትናገረው አንተ ገባ እና የአቡዬ የአቡዬ አባት ሞቶ ነበር። ኦኬ፣ የአቡዬ አባት ሞቶ ሀዘን ላይ ነበር። ኢትዮጵያ ሄዳኝ ካን እና ሞቢ አግኝታ ነበር። በረካት ብቻ ነች እንደ ለማንኛውም